ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን በቅድሚያ እንኳን ለሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በሰላም አደረሳችሁ ለማለት እንፈልጋለን። ይህ ከድሬዳዋ ብዙሀን መገናኛ ድርጅት ወደ እናንተ መድረስ የጀመረው የድሬዳዋ አስተዳደር ብዙሀን መገናኛ ድርጅትና የድሬዳዋ አስተዳደር ምክር ቤት በጋራ በመሆን ወደ እናንተ የሚያቀርቡት የሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን አስመልክቶ ወደ እናንተ እየተዘጋጀ መዘጋጀት የጀመረው የቶክ ሾው የውይይት መድረካችን ነው። እንግዲህ ዘንድሮ በዓሉ በማዕከልነት በማዕከላዊ ኢትዮጵያ ህዝቦች ክልል በሆሳአና አድያ ከተማ ህዳር 29 ቀኑ ይከበራል ማለት ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ነው ቀኑ ዘንድሮ የሚከበረው ማለት ነው። በተለይ እንግዲህ ቀኑ ዜጎች በዜጎች መሀል ያለውን አንድነትና ወንድማማችነት ለማጠናከር ታስቦ በሁሉም ክልሎችና በሁለቱ ከተማ መስተዳድሮች እንግዲህ በተለያዩ መርሃ ግብር ይከናወናል። እዚህ ከድሬዳዋ አስተዳደር ብዙሃን መገናኛ ድርጅት ከዋናው ስቱዲዮ ወደ እናንተ መድረስ የጀመረው የቶክሾው እንግዲህ አንዱ አካል ነው ማለት ነው የዚህ መርሃ ግብር በዘርፉ ለረጅም ዓመት ልምድ ያካበቱ ምሁራንን እንግዶች ጋብዣለሁ። ስለዛ እኔ ይህን ያል ያልካልኩ እንግዲህ በድጋሚ እንኳን አደረሳችሁ በማለት ወደ እንግዶቼ ልውሰዳችሁና እነሱን ከተዋወቅም በኋላ ወደ ቀጥታው የምክክር መድረካችን የምንገባ ይሆናል። ና በመጀመሪያ ሁላችሁም ጥሪያችን አክብራችሁ እዚህ ስቱዲዮችን ስለተገኛችሁ ከልብ እናመሰግናለን። ክበሩልን ለማለት እንፈልጋለን። እስቲ እንግዲህ አሁን ወደ ትውውቃችን እንግባ ወደ አቶ ተፈሪ ልውሰዳቸው አመሰግናለሁ አኖር ብዙሃን መገናኛ ድርጅት ይህን ድል አመሰግናለሁ እኔ ተፈሪ ፍቃደ ይባላለሁ ከድሬዳዋ አስተዳደር ምክር ቤት ነው ምክር ቤት ስ የጥናትና ምርምር ቅቡባታ ስራዎች ቡድን መሪ በጣም አመሰግናል ነው አኗር ራሴን ከማስተዋወቂያ በፊት ምናልባት ሚዲያውን ከማመስገን ጀምራለሁ። ከሚዲያ ጋር መስራት እቅድን ለማስፈጸም ግማሽ መንገድ የሚዲያ ያል ነው የሚጠቅመነው። እና እነዚህ ነገሮች በጣም በተቋም ግንባታችን ላይም ትኩረት ሰጥተን የምንሰራቸው ጉዳዮች ናቸው እና የድል መቻቸቱ ፕላስ ለባህሉ አስመልክታችሁ መጥራታችሁ እጅግ በጣም አመሰግናለሁ። የሆነ አስጥግና ይባላለሁ። ከድሬዳዋ አስተዳደር ብልጽግና ፓርቲ ጽህፈት ቤት የተገኘ አመሰግናለሁ። ም በቅድሚያ ድሬ ማስ ሚዲያን እጅግ አድርጌ አመሰግናለሁ። እድኑን ስለሰጣችሁን በዚህ ጉዳይ ላይ ደግሞ ትልቅ አገራዊ አጀንዳ ላይ ሀሳቤን እንዲያበረክት ስለ ጋብዛችሁ በጣም አመሰግናለሁ። እኔ ከና ከበደ ይባላለሁ ከድሬዳዋ ዩኒቨርሲቲ ነው የመጣሁት። ሁሉም እንግዶቻችን ከልብ እናመሰግናለን። የተከበራችሁ ተመልካቾቻችን ፕሮግራማችን እንግዲህ ጀምረናል። ፕሮግራሙን በማስተዋወቅና ወደ እናንተ በማድረስ በኩል እኔ አኗር መሀመድ አብሬያችኋለሁ። በካሜራው ዘርፍ ደግሞ እስራኤል ሙሉና እንዲሁም በእምነት አበበ ከእናንተ ጋር አብረን ይቆያሉ ማለት ነው። በዳይሬክቲንጉ ዘርፍ ደግሞ ተስፋሁን በየነ ከኛ ጋር አለ ማለት ነው። የተከበራችሁ ተመልካቶቻችን እስከ ውይይቱ ፍጻሜ አብራችሁን ቆይታችሁ ቁም ነገር አዘል መልእክቶችን እንድትቀስሙ ከወዲሁ እንጋብዛለን ማለት ነው። ውይታችንን እንጀምራለን። ስለዛ ውይታችንን የምንጀምረው የጋራ ጥያቄ በማቅረብ ነው። የፌዴራሊዝም ስርዓት ምን አይነት ስርዓት ነው? ከሌሎች የመንግስት ስርዓቶች ምን ይለየዋል? የሚለው ላይ እስኪ ሀሳባችንን እናካፍልና ወደ ቀጣይ ጥያቄዎቻችን የምንሄድ ይሆናል። ከአቶ ተፈሪ ልጀምር። የተነሳው ጥያቄ ወሳኝ ነው፣ ቅድሞ መነሻ ላይ እንዳልኩት ብሔር ብሔረሰቦችና ህዝቦች በዓል መሪቃል ዲሞክራሲያዊ መግባባት መፍጠር ለህብረ ብሔራዊ አንድነት የሚል ቁልፍ መሪቃል አሁን የተነሳውን ጥያቄ ሁ የሚይዝ ነው። አንደኛ ዲሞክራሲያዊ መግባባት ስንል ኢትዮጵያ እየገነባች ያለው ስርዓት አለ ይህን ስርዓት በመግባባት መገንባት የሁላችንም ኃላፊነትና ሚና ነው። ከዚህ አንጻር እንግዲህ ይህ ኢትዮጵያ የፌደሪ ህገ መንግስት ከዘደገበት ከ1987 ጀምሮ ኢትዮጵያ ፌደራል ስርዓቱ ተግባራዊ እያደረገበት ሁኔታ አለ። እንግዲህ በአጠቃላይ በአለማችን አሁን ያል በደረሰንበት ዘመናዊ የፖለቲካ ስርዓት ውስጥ ዋናነት ሶስት አይነት ፖለቲካ ስሪቶች ናቸው ተግባራዊ የተደረጉ ያሉት። አንደኛ ዩኒተሪ፣ ሌላው ኮንፌዴራል፣ ሌላው ፌዴራል። ኢትዮጵያ ፌዴራል ዲሞክራሲን መርጣ ተግባራዊ እያደረገች አልሞስት ሦስት አስርት አመታት ልታስቆጥር ነው። ይሄ ፌዴራላዊ ስርዓት የራሱ የሆኑ ባህሪዎች አሉት። አንደኛ በተለይ በብሔራዊ በሆነ ማህበረሰብ ዘንድ ፖለቲካዊ ጥያቄዎችን በመመለስ ረገድ ትልቅ ሚና ያለው ፖለቲካ ስርዓት ነው። የህዝብ ቤት ከሌሎቹ ፖለቲካ ፍሪቶች በምን ይለያል? አንደኛ ህገ መንግስታዊ መሆኑ ህ ጉዳይ ነው። ሌላ ቢያንስ ባለ ሁለት እርከን የመንግስት ስርዓት እንዲኖር ይጠበቃል። በፌደራል እና በክልል ደረጃ ከዛም ወረድ ብሎ የማህበረሰቡን ዲሞክራሲያዊ ከማንጸባረቀ ረገድ ወረድ ያለም አደረጃጀት ሊኖር ይችላል። የመንግስት የስልጣን ክፍፍል ህገ መንግስታዊ ነው። በመንግስት አካላት መካከል በሚፈጠሩ አለመግባባት ግጭቶች፣ የሚፈታ ተቋም ያለው የፌዴራል ስርዓት ስንል። እናመሰግናለን። እንግዲህ አቶ ተፈሪ ያው፣ ዋና አላማውም በተለይ የፌዴራል ስርዓት የአኮሞዴሽን ኦፍ ዳይቨርሲቲ ወይም ደግሞ ብዙሀነትን የማስተናገጃ አንዱ መንገድ ነው የሚል እሳቤን ያለውና ላነሳችሁልን ሀሳብ ከልብ እናመሰግናለን። እስ ወደ አቶ ዮናስ እንሄድና አቶ ዮናስ ደግሞ እስ ሀሳባቸውን ጥሩ የተወሰነ ነገር ነው ጨምረው አብዛኛውን ቀደም ተፈሪ አንስቶታል። እኔ እንደ ብልጽግና ምናልባት አሁን የፌዴራል ስርዓቱ ትልቁ መሰሶው ብዛህነትን ማስተናገዱ ነው። እንደ አንድ ፒላር ብልጽግና እንደዚህ ብሎ ያምናል። ከዛ ባሻገር ግን ባለፉት ዓመታት ከለውጡ በፊት የተዘነጉ የተተው በፌዴራል ስርዓቱ በራስና በጋራ አስተዳደር ላይ ችላ የተባሉ መሬት ያረገጡ እውነት ያልመሰሉ ነገሮችን እነሱን ላይ በመደመር ወደ እውነት ማስጠጋት የተሰሩ ስራዎች አሉ እና ቅድም አገርን በመምራት ረገድ ሁሉም ኢትዮጵያዊ አገርን መምራት አገር ላይ መወሰን የሚያስችል የፌዴራል ስርዓትን መወሰን ያለ እንትን ሲስተም ላይ መተግበር ያለበት ብሎ ያምናል ውጽግና ያንን ከመተግበርም አንጻር በዚህ በጋራ አስተዳደር ላይ ያልተካተቱ አንዳንዶቹ ኮር ተብለው ተለይተው ሲመሩ የነበሩ አንዳንዶቹ ደግሞ ደጋፊ ተብለው አጋር ተብለው የተለዩበት አካሄድ ነበረ። በፌዴራል ስርዓቱ ላይ ያንን ያስቀረ በጋራ አሳደር ላይ ሁሉም ብሔር ብሔረሰቦች የጋራ ውሳኔ ሀገርን በመምራት ሂደት ላይ ሚና እንዲኖራቸው ያስቻለ እውነተኛ ያስባለው ለዛ ነው። ሁሉም ከላ ኮር ሆኖ ይመራል ሌሎቹ አጋር ሆኖ የሚል አስተሳሰብ የለም። ሁሉም ኢትዮጵያዊ ሀገርን በመምራት ረገድ በፌዴራል ስርዓቱ ላይ ሚና ሊኖረው ይገባል። በጋራ አስተዳደር ቅድም ተፈሪ ትንሽ በኋላም ይጨምሩበታል ብዬ አስተላለ በጋራ አስተዳደር ብሔር ብሔረሰብ ያላቸውን ሚናል ማጉላት በውሳኔ አሰጣት ሊሆን ይችላል። በተለያዩ ጉዳዮች ላይ የተሳትፏቸውን እኩል የማድረግ ነው። በራስ አስተዳደር ደግሞ ሁሉም ብሔር ብሔረሰብ የራሱን አስተዳደር የማልማት የማሳደግ፣ ከሌሎች ብሔር ብሔረሰቦች ጋር በጋራ በትብብር በፉክክር ከመስራት አንጻር ያለው ሚና ማጉላት የሚለውን ነገር እንደ ብልጽግና በለውጡ ስርዓት አንዱ ካመጣው ትሩፋት አንዱ ይሄ ነው እና ምናልባት በዓሉም ሲከበር ይሄ ነው መሬት ባለፈው ጊዜ አረገጠም። ስለዚህ ብልጽግና አንዱ የሚለይበት ፍሌቨሩ ምንድን ነው? በነበረው ነገር ላይ የጎደለውን ጨምሮ አሟልቶ የፌዴራል ስርዓቱ ሙሉ ማለት ነው። አመሰግናለሁ። በተለይ እንግዲህ የተገለሉ ወይም ደግሞ የተገፉ አካላት በዚች ሀገር ግንባታ ላይ ተጠቃሚም ተሳታፊ ያልነበሩ አካላትን ወደ ራሱ ይዞ የበይ ተመልካች የነበሩትን በዚች ሀገር ጉዳይ ላይ የመወሰን መብት የተነፈጉ አካላትን አምጥቶ የመወሰን በሀገራቸው ጉዳይ ላይ የመወሰንና ከለውጡ ተሳታፊም ተጠቃሚም እንዲሆኑ የማድረግ እድል ሰጥቷል ነው የእርሶ ሀሳብና በጣም ጥሩ ሀሳብ ነው ያነሱልን። እናመሰግናለን። አመሰግናለሁ። ፌዴራሊዝም የሚባለው ኮንሰፕት ወይ ደሞ ሀሳብ ከየት መጣ ከሚለው ስንጀምር ቃሉ ፌዴራሊዝም የሚለው ቃል ከላቲን ወርድ ነው ወይ ደሞ ላቲን ቃል ነው የተወሰደው ፌዱስ ከሚል ነው። ያ ማለት ምንድን ነው? አሊያንስ ወይ ደግሞ አግሪመንት ወይ ደግሞ የጋራ ስምምነት የምለው ከዛው ቃል ነው። ያ ማለት ምንድን ነው? ሁለት የተለያዩ አካላት ወይ ደግሞ ከዛም በላይ የሚሆኑ የተለያዩ አካላት ተስማምቶ በጋራ እርስ በርስ ተስማምቶ ለመኖር በመቻቻል በመነጋገር ችግሮችም ሲፈጠሩ ችግሮችን ለመፍታት በንግግር በዲስከሽን ለመፍታት አብሮ አንድ ላይ አንድነትን አብሮነትን ፈጥሮ የሚኖሩበት ስርዓት እንደሆነ ነው ሳይንሱ የሚያስቀምጠው እናመሰግናልና። እንዲሁም እንግዲህ ሁለተኛው ጥያቄም በጋራ የምንሳተፍበት አይነት ጥያቄ ነው እና በተለይ ለኛ አይነት ህብረ ብሔራዊ ማንነት ያላቸው ሀገር፣ የተለያየ ሃይማኖት፣ የተለያየ ብሄር፣ የተለያየ አመለካከትን ጨምሮ ያላት ማህበረሰብ የያዘችን ኢትዮጵያ ይህን ስርዓት አፕላይ ማድረጉ አስፈላጊነቱ ምንድን ነው? ምንድን ነው? ምን ይዞልን ይመጣል? አጠቃላይ የፌደራል ስርዓት የራሱ ፔፕላር የሆኑ ባህሪዎች አሉት። እነዚህ የተለዩ ባህሪዎቹ ቅድም እንዳልኩት በተለይም ህረ ብሔራዊ ለሆነ ማህበረሰብ ዘንድ ፖለቲካ ጥያቄን በመመለስ ረገድ አስቻይ ሁኔታዎችን ይፈጥራሉ። ቅድም እንደተባለው የራስን ባህል የራስን ቋንቋ በማሳደግ ረገድ በርካታ ጥቅሞች አለው ፌዴራል ስርዓት። ለዚህም ነው በአሁን ጊዜ በዓለማችን የፌደራል ስርዓት ተመራጭ እየሆነ የመጣው። አንዳንድ ፌደራል ዲሞክራሲያቸው የጠነከሩ ሀገራትም ትልቅ ደረጃ ትልቅ የለ ደረጃ ላይ የደረሱበት ሁኔታ አለ። በዚህ ረገድ ቅድም ወንድሜ ሲለው እንደነበረው የአሜሪካ ፌደራል ስርዓት አንዱ ተጠቃሽ ነው። በተሳካለት የፌደራል ስርዓት ከመሆን አንጻር ምንም እንኳን በቅድሚያ ፌዴራል ስርዓቱን አሜሪካ ከመትከሉ አስቀድሞ የነበረው ትግል ቀላል አልነበረም። የዛሬ መቶ ዓመት አካባቢ ፌዴራሊስትና አንቲ ፌዴራሊስት በሚሉ ከፍተኛ ትግል ነበር። ኮንፌዴራል አሬንጅመንት ይሻላል ወይ ፌዴራል አሬንጅመንት የሚል ከፍተኛ ትግል ከፍተኛ ትግል ተደርጎ ነው አሁን ያለችው አሜሪካ አሁን ያለችበት ደረጃ ላይ ልደርስ ማድረግ ከዚህ በተጨማሪ እንግዲህ የአሜሪካን ያ ሁላችንም ብዙ እናውቃታለን በቋንቋ፣ በሃይማኖት፣ በቀለም፣ በባህልም፣ በብሔርም ተመሳሳይ ህዝቦች ናቸው። ግን ማንነትን ስናነሳ ከነኝህ በዘለለ ማሰብ ያስፈልጋል። የህዝቦች ፍላጎት የተለያየ ነው እና ፌዴራሊዝም የህዝቦችን ፍላጎት አጣጥሞ በማስኬድ እና ወደ አንድ ግብ በማምራት ረገድ ትልቅ ሚና ያለው ስርዓት ነው እና ጠቀሜታው ትልቅ ነው። በተለይም ህብረ ብሔራዊ ለሆነ ማህበረሰብ ደግሞ። አሁንም እንደምናውቀው በአሁኑ ዘመን ያለው ትልቁ የፖለቲካ ጥያቄ የማንነት ጥያቄ ነው። የማንነት ጥያቄ በምን አግባብ ይመለስ? በፖለቲካል ስርዓት ነው የምንመልሰው። ዩኒተሪ በሆነና ሴንትራል በሆነ ስርዓት ውስጥ ይህን ጥያቄ ይህንን የማንነት ጥያቄ ልንመልስ የምንችልበት ሁኔታ በጣም ከባድ ነው። ስለዚህ የፌዴራል ስርዓት እነኚህን አሁን ላይ ያሉ የህዝቦችን ጥያቄ በመመለስ ረገድ ትልቅ ሚና ያለው ነው እና ተመራጭ ሆኗል። እኛም ጋር እንግዲህ ቅድም እንዳልኩት ኦልሞስት ሶስት አስር ዓመት እያስቆጠረ ነው ፌደራል ስርዓቱ። በተግባራዊ እንቅስቃሴው ብዙ እንቅፋቶች ቢያጋጥሙትም ህገ መንግስቱን በደንብ ብናየው በጣም መሻሻል ያለባቸው ነገሮች እንዳሉ ሆነው የኢትዮጵያ ፌዴራል በመገንባት ረገድ ጥሩ ጥሩ ድንጋጌዎች አሉት። ምናልባት ፕሪያምብሉ ላይ አይተነው ከሆነ አሁን እንደ ክፍተትነት የምንጠቅሰው ሀገራዊ አንድነትን በተመለከተ የብሔር ብሄረሰቦች ግብና ዓላማቸው ምንድን ነው? አንድ ፖለቲካ ስርዓት መገንባት ነው ብሎ ህገ መንግስቱ ላይ አስቀምጧል። ያንን መኖር ስላልቻለ ነው እንጂ የኢትዮጵያ ህገ መንግስትና ፌዴራል ስርዓት ኢትዮጵያን ለማሳደግ ኢትዮጵያን ህዝቦች ጥያቄ ለመመለስ ያለው አቅምና ሚና ከፍተኛ ነው የሚል ነገር አለኝ። በአጠቃላይ ፌደራል ስርዓት ግን የህዝቦችን ፖለቲካዊ ጥያቄ የመመለስ ረገድ ያለው ሚና ትልቅ ነው የሚል ነገር ለማሳሰብ ምናልባት የተወሰነ ነገር ነው። አሁንም ማንሳው ያው ተፈሪ ያነሳቸው ነገሮች እንዳለው ነው። ለየት የሚያደርገው እንደ ራሳችን ተጨባጭ ሁኔታ እንመለስ እና ያው የነበረው ሂደት እንደ ሀገር የነበረን ያሳለፍናቸው ያሳለፍ ነገሮች እጅግ ከባድ ነበሩ። በእርግጥ የስርዓቱ ገና የአንድ ጎልማሳ እንትን እድሜ ነው ያስቆጠረው። የኢትዮጵያ ዘመናዊ የመንግስት አስተዳደርም በራሱ ገና ብዙ እርቀት ይሄድ አይደለም። ግን እኛ በተጨባጭ እንደ ሀገር የነበሩን ቁስሎች፣ የነበሩን ችግሮች ግን በጣም ሰፊ ነበሩ እነሱን ከማረም አንጻር የፌዴራል ስርዓቱ በራሱ መፍትሄ ነው። ቅድም እንዳነሳ እንደ ፒላር የሚታየው ለዚህ ነው። ብዝሃነትን ከማስተናገድ አንጻር የሚነሳቸው ጥያቄዎች ብዙ ናቸው። ግን ዞሮ ዞሮ ግን ያደሩ ጥያቄዎች ከዚህ በፊት የነበሩ ቁስሎችን አክመው ከሜዳ አንጻር፣ እያንዳንዱን ስራ ከመተግበር አንጻር፣ ሂደቱ ተቋማዊ አድርጎ ከመምራት አንጻር ችግሮች ነበሩበት። መትከል ላይ እኛ ጋር አንድ ስራ ተሰርቶ እንደ ሲስተም አይተከልም። ሰንበድ ሲመጣ አፍርሶ እንደገና የሚሄድበት አግባብ ነው የሚኖረው። ለዚህ ነው ቋሚ የማይቀየር ወይም ደግሞ ቢቀየር እንኳን የተወሰነ ዓመት ሊቆይ የሚችል ህገ መንግስት እንኳን ያልኖረ። ለዚህ ነው ከጀምሩ ሁሉም ሰው ያካተተ በቂ ውይይት የተደረገበት ስለማይሆን፣ ዞሮ ዞሮ ማሻሻያ እንዳለው ነው። ቅድም ተፈሪም እንዳነሳው ህገ መንግስቱ ላይ ብዙ የተነሱ ነገሮች አሉ። ግን እንደ ህዝብ እንደ ብሄር የሚነሱ ጉዳዮች አሉ። እሱን በህዝብ ውይይት በምክክር ምናልባት በኋላ የምናነሳቸው ጉዳዮች ካሉ ዳብሮ የሚሄድበት ሁኔታ ነው የሚኖረው እና እኛ ለየት የሚያደረገን ያ ነው። ብዙ በደሎች ነበሩ፣ ቁስሎች ነበሩ። እነዛን አርቆ አክሞ በጋራ ብረቤራዊነትን አስተሳስሮ አንድ የጋራ ሀገርን ከመገንባት አንጻር የሚያመጣውን ፋይዳ ከማጉላት አንጻር ውስነቶች ነበሩበት እና ዞሮ ዞሮ ያንን ያንን ነው ለመጨመር የፈለግኩት። ያንን ካደረገን ምናልባት እነዛን ተቋማ ያድርገው ተቋማ ያድርግን ከምራ ናቸው ያሰብነው ግብ ላይ መድረስ እንችላለን። ምናልባት የጋራ አንድ የጋራ መግባባት የእብረ ብሔራዊ ወንድማማችነትን ያረጋገጠ የጋራ ብልጽግናን እሁን ያደረገ መንጓጓላትን ሀገር ማምጣት እንችላለን። አቶ ዮናስ ከልብ እናመሰግናለን። እስቲ ወደ አቶ ኬና ደግሞ ትንሽ ወደዛ ሻገር እንበልና በተለይ ሳይንሱንም ጋር አያይዘው ይመልሱልን የፌዴራሊዝም ስርዓት ለኢትዮጵያ ብቸኛ አማራጭ አይደለም፣ የሚሉ ሰዎች ብለው የሚከራከሩ ሰዎችም አሉና እስኪ ከዚህ አንጻር ሳይንሱንም አያይዘው እንዲነግሩን እንፈልጋለን። እርስዎ እንግዲህ አሁን ያለንበት ስርዓት ዲሞክራሲያዊ ስለሆነ በዲሞክራሲ ስርዓት ደግሞ ሰው የመሰለውን ያሰበውን ሀሳብ የመግለጽ መብት አለው። ያንን ለእነዛ ሰዎች እያከበርንላቸው ነገር ግን እንደዚህ አይነት ሀሳብ ስናነሳ እውነት ለአገር ግንባታ ይሆናል ወይ? አሁን ያለውን ኢትዮጵያ ያስቀጥላል ወይ? የምለውን ነገር ማሰብ አንድ ትልቅ ነገር ነው እና አማራጭ ነው የምሉት ሌላ ካለ ከዚህ በፊትኛ እንግዲህ ዩኒተሪ ሲስተምን ተጠቅመናል፣ በደንብ እናውቃለን፣ ለብዙ ዓመታት ተጠቅመናለን። ጉዳቱንም ጥቅሙንም አይተናል፣ ከዛው ተምረን ነው ወደ ፌዴራሊዝም የመጣ ነውና ስለዚህ ሳይንሱ ራሱ የሚያነሳው ሀሳቦች አሉት። ስለዚህ ኢትዮጵያ ደግሞ በተጨባጭ ህብረ ብሔራዊ ሀገር ስለሆነች ለይሄኛው ብዙሀን ሀገር ስለሆነች የተለያየ ብሔር ብሔረሰብ አለ ስንል እያንዳንዱ ብሔር ብሔረሰብ የራሱ ቋንቋ አለው፣ የራሱ ሃይማኖት አለው፣ የራሱ ባህል አለው። ስለዚህ ወደ ሌላው ስንሄድ እንግዲህ አሁን ሌሎቹ ያነሱትን ድንገት ዩኒተሪ ሌሎች ይችላሉ፣ ድንገት ደግሞ ኮንፌዴሬሽን ሌሎች ይችላሉ፣ ሌላ ሌሎች ይችላሉ እና ነገር ግን ያን ሁሉ ፌዴራሊዝም ጠቀሜታው ምንድን ነው? አኮሞዴሽን ኦፍ ዳይቨርሲቲ የሚለውን ዳይቨርሲቲን ወይ ደግሞ ብዙሀነትን ልዩነትን አቅፎ የመሄድ አቅም ያለው ስርዓት ስለሆነ ለኢትዮጵያ አዋጭ ነው። እሱ ብቻ አይደለም። አሁን እኛ የተለያዩ ብሄር ብሄረሰቦች አሉን ህዝቦች አሉ። ስለዚህ ባሉበት ባላቸው ምክር ቤት የፖለቲካ ፓርቲሲፔሽን ወይ ደግሞ የፖለቲካ ተሳትፎ እድል ራሱ እንዲያገኙ ማድረግ የቻለ ስርዓት ነው እና ከዚህ በፊት ካሳለም ነው ስርዓት የተሻለ ሆኖ ነው እያየን ያለ ነው እና ያ ማለት ጉድለት የለውም ማለት አይደለም። ቅድም እንደተነሳ የትኛውም ስርዓት ሲገነባ የራሱ ጉድለት አለው። ጠንካራ ጎና አለው፣ ደካማ ጎና አለው። ይሄ ይታወቃል። በእኛ ሀገር ደግሞ ችግሩ አፍርሶ መገንባት ነው የተለመደው። ያለውን እንዳለ አፍርሰን፣ መንግስት ሲቀየር ህገ መንግስቱንም የመቀየር አባዜ ነበረብን ከዱሮም ጀምረን ማለት ነው። ዓፄ ኃይለ ሥላሴ ከስልጣን ሲነሱ፣ ደርግ ወደ ስልጣን ሲመጣ ያንን ህገ መንግስት እንዳለ ወርውሮ ጥሎ ነው እንደገና ህገ መንግስትን ለ13 ዓመታት ኢትዮጵያን በአዋጅና በትዕዛዝ ብቻ እያስተዳደረ 1987 ህገ መንግስትን እንደገና በደርግ ስርዓት እንድንሆነ ያደርገውና ያድግ ያድግ ደግሞ ሲመጣ ያንን እንዳለ ያፈረሰና ና ያሁን አመጣ ና አፍርሶ መገንባት የሚለው ነገር ለሀገር ግንባታ በጣም ከባድ የሆነ ችግር ነውና አፍርሰን ከምንገነባው የተገነባውን ላይ ችግሩን እያስተካከልን መሄዱ ነው የሚሻለው። አሁን እየሄድንበት ያለነው ነው አሰራር በጣም ጥሩ ነው እና ፌዴራሊዝሙ ከን ችግሩም ችግሩን አስተካክለን እያረምን እየተማርንበት መሄዱ ነው የሚሻለው። ኢትዮጵያ እንደ አይን ቤል መጠበቅ ያለባት ስርዓት ነው ብዬ ነው እንትን የምለው። ለምን አንድ የሚያደርጉ ጉዳዮች አሉ። የሀገር ድንበር ሲጣስ በጠላት አንድ ላይ ሆብልን ሆልብልን ነው የምንነሳው እንጂ አንዱ ለሌላው ትቶ አይቀመጥም። ሁለተኛ እንደ አባይ ያለው እንደዚህ አይነት ልማት አገራዊ የሆነ ልማት ሲመጣ አንድ ላይ ነው አዋተን የምንሰራው። ስለዚህ ራሳችንን በራስ ማስተዳደር ማለት ሌላው አይመለከተንም ማለት አይደለም። ይህንንም አንድነቱን ይዘን በዛው ማስቀጠል ይቻላል። ሁለቱንም አንድነቱንም ብዙሀነቱንም ይዘን መሄድ ይቻላል የምል ሀሳብ አለኝ። ለዚህ ነው ብልጽግናም ከሰነድነት ያለፈ ትርጉም ይኖረው ያለው። ለዚህ ነው በቃ ሰነድ ነበረ አልወረደም መሬት። ትርጉም የሚኖረው ሁሉም ብሔረ ብሄር ሰዎች ቢያንስ በጋራ መነጋገር፣ መወሰን፣ መምራት፣ እነዚህ ትርጉም አላቸው። መነጋገር እንኳን የማይችሉበት ደረጃ ነበረ። ሰዎች ተነጋግረው የሚነግሯቸው መወሰን የማይችሉበት ደረጃ ነበራቸው። ቅድም ያልናቸው አካላት ተወስኖ የሚነገራቸው መምራት አይችሉም ነበረ። አሁን በተለያየ ማዋቅ ሀገራዊ መዋቅር ላይ በሚኒስትሪ ደረጃ በካቢኔ ደረጃ ያሉ አካላት መወሰን አይችሉም ነበር፣ ተወስኖ የሚነገራቸው ነበር። ለዚህ ነው ሰነድ ብቻ እንዳይሆን ሁሉም ኢትዮጵያዊ በጋራ ሀገሩን በመምራት ሂደት ተነጋግሮ ወስኖ መምራት እንዲችል ያረጋገጠ ስርዓት ነው። በተለይ በዛነት ላለበት ሀገር ፍቱን መድኃኒት ነው፣ ብቸኛ አይደለም ግን ፍጡም መድኃኒት ነው ለሚለውን ነገር አስፈላጊነቱ ላይ ለመቻል አንድ ፖለቲካ ስርዓት በዓለማችን ላይ ያለ ሰው ሰራሽ ከመሆኑ አንጻር ችግር የለውም ማለት አይደለም። በዚህ ረገድ በፌዴራሊዝም ዙሪያ ሊቃኖች አንቲ ፌዴራሊስቶች የሚያነሱት ነገር አለ። ፌዴራሊዝም መገንጠልን ያበረታታል። ፌዴራሊዝም በተለይም ማይኖሪቲ በክልል ደረጃ ያሉ ማይኖሪቲዎችን ራይት ይደፈጠጣል። ፌዴራሊዝም ቅድም እንዳለው እንደ ስሪቱ ሁለቱንም የጋራ አስተዳደርን እና የተናጠል አስተዳደርን ራስን በራስ አስተዳደርን አጣጥሞ የሚያስኬድ ሲስተም ስለሆነ ይህንን ማድረግ ከባድ ነው እና ተመልሶ ወይ ወደ አንድነት ወይም ወደ መለያየት ያመጣል የሚሉ ትችቶች ይነሳሉ። ቅድም ያሉ ሰው ሰራሽ ነው፣ ሁሉም ስርዓት የራሱ አድቫንቴጅ ዲዛድቫንቴጆች አሉት እና እነኝ እነኝ ነገሮች ይነሳሉ። እንደ ኢትዮጵያ ፖለቲካ ግን ኦልሞስት ሶስቱንም አይነት ስርዓት ሞክረነዋል። ፊውዳሊዝም ነበር፣ ከዛ በኋላ ካፒታሊዝም፣ አሁን ፌደራሊዝም። በአጠቃላይ አሁን ላይ ካለው የማንነት ፖለቲካና የህዝቦች ራስን በራስ የማስተዳደር ወጥቶ የትግል መስክ ከሆነው ፖለቲካ ጥያቄ መመለስ አንጻር ከፌዴራሊዝም ስርዓት ሌላ ሌላ ስርዓት ብዙ ወንዝ የሚያራምድ አይደለም እና በትክክል ፌዴራሊዝም ለኢትዮጵያ ወሳኝ ጉዳይ እንደሆነ እናዋለን። ቅድም እንዳልኩት እነዚህ ችግሮቹ ሊከሰቱ ይችላሉ። ግን ምንድነው ትልቁ ነገር? አንድ አባባል አለ አለ ህልም አለ ተብሎ፣ በተለይ አስፈሪ የሆነ ህልም አለ ተብሎ ይባላል። ዋናው ነገር ዲሞክራሲውን መትከል ማጽናት፣ ተቋማትን መትከል ማጽናት፣ የፌዴራል ስርዓቱን ደግሞ በተግባር በተግባር እያዩ ችግሮችን በጥናት ላይ ተመስርቶ እያስተካከሉ መሄድ። አሁን ኦልሞስት አሁን ያለው ገዢው ፓርቲና መንግስት ይህንን ስራ እየሰሩ ያለበት ሁኔታ ነው ያለው። በአጠቃላይ ህብረ ብሔራዊ የሆነ ማህበረሰብ ፖለቲካዊ ጥያቄ በመመለስ ረገድ ያለው ሚና ከፍተኛ ነው የሚል ነገር ለመጨመር